የሰዳ ቴፕ ተከታዮች እንዴት ናችሁ? ሰላም ነው እ አልሐምዱሊላህ እንኳን ያደረሳችሁ። ያው ዛሬ ረክቶ ጥቼ ነው እየጠፋሁባችሁ እና እንኳን ያደረሳችሁ ሳልልም ያለው ይቅርታ እጠይቃለሁ እና እንዴት ናችሁ? ቦታ ያለ ሰላምታ እና ዝነታ ይደጃችሁ ወዳጆቼ። እና ዛሬ ይሄ በመሰለ ሁኔታ እያከበርኩኝ ያለው ማለት ነው እና ያው ዛሬ እረፍት ወጥቼ ያለው እና እንግዲህ ፈታ እያልኩኝ ነው። እና ሰው ይኖራል እና እንዴት ናቸው? ወይ ትናንትና ላይ ነበር አልተመቸኝም። ሲቀጥል ደሞ በጣም ቢዚ ነው። ኢንሻአላህ ወይ ነገ ቅዳሜ በጊዜ ከተመለስኩኝ ለግ ላይ ተጋባላችሁ ይሆናል ማለት ነው። አልጠፋም። ዒድ እናንተ ጋር እንዴት ያከበራችሁ ነው? እንግዲህ ቡና ይህ በመሰለ ሁኔታ እየጠጣን ነው። ዛሬ እንዲሁም አዲስ የኢትዮጵያ ምግብ ቤት ነው የመጣሁት። እስካሁን አላየሁትም ነበር። ባለፈው ሮመዳን ላይ ለቅቄላችኋለሁ፣ የሆነ ምግብ ቤት ሂደን የበላንበት ቦታ። ዛሬ ደግሞ ሌላ ቦታ ነው እና ሌላ ቦታ ነው ያመጣ ነው። በጣም በሚገርም ሁኔታ ነው። አሁን ደግሞ ያላችሁ መጣችሁ እንድትጎበኙ ተጠይቃለሁ። ብዙዎቻችሁ ብዙ ጓደኞች ያላችሁ እና አዲስ ነው ምግብ ቤቱ የተለየ ነው። ወላይ ሀቂቃ ነው የሆነ አንዳንድ ሰው ማስታወቂያ ምናምን ሲሰራ ይሆን ያለ አይደለም። ጎላ አርጎ የሌለም ነገር አለ ብሎ ያወራል እና ሬዴ መጣችሁ ማየት ይችላላችሁ ማለት ነው። የኢንተርሱን ደግሞ ነግራችኋለን። እና መለቀቻለሁና መጣችሁ። እኛ እንደዚህ ተዋባለ መልኩ እያከበርን ነው፣ እናንተም ደግሞ እንትን ያላችሁ እንትን እንዳትሉ እንዳይሰማችሁ ሃውስ ሜድ ያላችሁ ቀን ይወጣላችኋል። አንድ ቀን ደስታ ቀን ይሆንላችኋል። እና ምንም እንዳታስቡ። ወንጀል ሲቀጥል ደግሞ እኔ ቡና ስጠጣም ሆነ ስበላም ቢሆን አስታውሳችኋለሁ። ያው ምቼም ታውቁኛላችሁ ታቁኛላችሁ እና በጣም ወዳችሁ በዚያ በጣም እንድታቁልኝ ፈልጋለሁ ማለት ነው። እና አንድ ቀን ደግሞ ወይ ተሰብስበን እንመጣ ይሆናል፣ አንድ ቀን አንድ ቀን። እና ይህን ይመስላል ነው የምላችሁ። እንግዲህ ቡናችንም ወይ ጣራችን ይኸው እያያችሁ ነው። ድባቡ የተለየ ነው። አንድ ነገር ጉበቱ ሳይሆን የሰው ልጅ ውበቱ ሳይሆን ውስጡ ነው። እና መታችሁ ምንድን ነው? ምግቡን እንድትበሉ ጣዕሙ እንድታዩት። ወደላይ ነው ምጠች። ስለዚህ እኔ እናት ነው ያልኳት ሴትዮ እናት፣ እናት ነው ያልኳት። እና በዚህ አጋጣሚ ስሟ እራሷ አላወቁትም፣ በነጋሪ አዲስ መምጣቴ ነው። እና እናንተም እንድትመጡ እንድትጎበኟት ተስፋ አደርጋለሁ። ሲቀጥል ደግሞ ለዓላት ብዬ እወዳቸዋለሁ። እንዳይከፋችሁ ውዶቼ፣ በሰፊው ደግሞ እንገናኛለን።